ሰላም እኔ ዶክተር ራንጋ ሬዲ ነኝ። በአፖሎ ሆስፒታል ጁቢሊ ሂልስ ሃይደር አባድ የሚሰሩ የኢንተርቬንሽናል ካርዲዮሎጂስት አማካሪ ሐኪም ነኝ። ዝቅተኛ የደም ግፊት ዝቅተኛ የደም ግፊት በአጠቃላይ በብዙ ወጣቶች ሴቶች ውስጥ እንደምናየው የመጀመሪያው የደም ግፊት በተለምዶ በዝቅተኛ ወጥ ላይ ይታያል። ይህም ስለ 90 እስከ 100 ሲስቶሊክ የደም ግፊት ነው። ስለዚህ እነሱ የራስ ዝንጋጋ ወይም በአካላዊ አቀማመጥ ለደም ግፊት የሚከሰት ልዩነት ሊኖራቸው ይችላል፣ ይህም የራስ ዝንጋጋን ያመጣል። እኛም ይህን በቀላሉ ማወቅ አስፈላጊ ነው። ከዚህ የተነሳ ምልክቶች ካሉ የዝቅተኛ የደም ግፊት ምልክቶች ከሌሉ ደግሞ ይህንን አስማቲክ የዝቅተኛ የደም ግፊት ብለን እንጠራዋለን፣ እንዲሁም ምንም ችግር አይኖርም ግን በፊዚዮሎጂካዊ መንገድ የደም ግፊታችንን ማስተካከል አስፈላጊ ነው። ይህም በጨው መጠጣትን በመጨመር የፈሳሽ መጠንን በመጨመር እና ስቶኪንግስ ወይም ጫማ በመልበስ በመሄድ ወይም ረጅም ርቀት በሚጓዙ ጊዜ የተለመደውን የደም ግፊት ማቆየት ይቻላል። አንዳንድ በሽታዎች አሉ የሚያንሱት የሲምፓቴቲክ ኃይልን በመቀነስ ዝቅተኛ የደም ግፊት ሊያመጡ ይችላሉ። ስለዚህ መገንዘብ ያስፈልጋል እና የመጀመሪያውን የደም ግፊት ለማስጠንቀቅ እና ምንም ምልክት እንዳይኖረው የሚረዱ አንዳንድ መድኃኒቶች አሉ። ስለዚህ የደም ግፊቱን በተደጋጋሚ ሞከሩ። የቆይታ ዝቅተኛ የደም ግፊት ካለዎት ባኮ እነዚህም መንገዶች ይከተሉ፣ ተጨማሪ ጨው መውሰድ እና ስቶኪንግስ በመጠቀም ከእግሮት የደም መጠንን ማሳደግ እና ያልተሰማምተ የህይወት መኖሪያ ማሳረፍ። አመሰግናለሁ።